ቤተሰብ እንዴት ናችሁ? ጀና ናችሁ ወይ? እንዴት ነበረ ቪዲዮ ማለት ነው። እኔ አይቻለሁ፣ ግን መጀመሪያ ማለት ነው ቀለበት አለ የለም ብዬ እንደኔ አሳልፎ ያየ ማን ነው ማለት ነው። መጀመሪያ አሳልፌ አይቼ ነው ወደኋላ የተመለስኩት ማለት ነው። እና ቀለበት ያለመሆኑን አውቄ ስጦታውን አለመቀበለዋን ሳየው ወደኋላ ተመልሼ ነው ቪዲዮን እያየሁት ማለት ነው። እና የሆነ ለምን ነገር ሀይሚ እዚህ ቦታ ላይ መገኘት የለብሽም ባይነኝ ምክንያቱም ማለት ነው። እንዴ አንቺ ልጅ በነሱ ሰበብ እኮ የሆነ ነገር ሆነች ነበረ ምክንያቱም ሶሲን አይተሻል። ይሄ ዳኒ የሚባለው ማለት ነው አንቺን የሆነ ነገር ሊያደርግሽ ነው እዛው ቦታ የሚጠራሽ እንጂ ለአንቺ አስቡ አደለም። ገባሽ አደለ? ምክንያቱም ከበፊት ፍቅረኛ ጋር ዝም ብሎ በአንዴ ተነስቶ አልፈልግሽም ማለት ማንም ሰው አይችልም። ገባሽ አደለ? ይሄ ህይወት ነው። ስንት ዓመት አብራ የኖረች ልጅ ናት ሶሲ ማለት ነው። ስለዚህ ሀይሚ አንቺን እንዴት በዳኒ በኩል አድርጎ አንቺን እንዴት እንዳደረገችሽ አየሹ? እዛ ጋር እንደ ቆሻሻ ነው እያደረጉሽ ያለው ማለት ነው። ገባሽ አደለ? ሀይሚ ሀይሚ ቢልም ራሱ ማለት ነው ነገር ግን አይተሽዋል አይደል? ላሽ ላይ እንደዚህ ሲራጩ ላሽ ላይ እንደዚህ ሲደረግ ሲደባደቡ ምናምን ማለት ነው። በጣም ነው የሚያስጠላው። ነገር ግን ሶሲ ልክ ናት ብዬ ነው ማስበው። ምክንያቱም ማንም ሴት የምታደርገ ነው የማያቃትን በሳምንት ውስጥ አፈቀርኳት ወይም ደሞ ወደድኳት ስሜት ለሷ አለኝ ብሎ የሆነ ሰው ተነስቶ ለዛች ሴት ወይ ደሞ የሷንም ሰብስክራይብ የኔንም ሰብስክራይብ ብሎ ከናንተ ጋር አብሮ የነበረ ከናንተ ጋር አብሮ ቪዲዮ እየሰራ እናንተን ወደዛ ጥሎ ሌላ ሴት አምጥቶ ከሷ ጋር የእሱን ደስታ እያከበረ ብታገኙ እናንተም እንደ ሶሲ ነው የሚያረጋችሁ፣ እርግጠኛ ነኝ። እንዲሁም ሶሲ እንዲሁም እንጃ ላቅም ጥሩ ሆና ነው እንጂ ማለት ነው ሀይሚንም ራሱ አለመምታቷ። ነገር ግን ሀይሚ ራስሽን አስከብሪ ባይ ነኝ። ምክንያቱም አትገኝ በቃ፣ እነሱ ጠርቶች ነይ ስላሉሽ ብቻ ስጦታ አለ ብቻ፣ ማንም ሰው ከአንቺ ጋር ቪዲዮ ሊሰራ ነይ ስላሉሽ ብቻ አትገኝ፣ አትሂጂ። በቃ ቢያንስ እኮ ማለት ነው የእውነት ሀይሚ ካፒንኬ ካለች አይደለ ትንሿ ማለት ነው እሷ ላይ ሻማ አብርተሽ እራስሽ ለብቻ ብለሽ ከኦዲየንስ ጋር በቃ ቪዲዮ ሰርተሽ ማለት ነው ብቻሽ ራሱን ብታከብሪ በቂ ነው። አለቀ ሻመሽን አጥፍተሽ በቃ ለራሴ ሁለት መቶ ኬስ ስላስገባችሁኝ አመሰግናለሁ ብለሽ እራስሽ ብቻሽን ብታከብሪ ይሻለሻል። ምክንያቱም ይሄ ሰፕራይዝ ምን ብሎ እኮ ጦስ ሆነች ነበረ የሆነ ነገር አድርገውሽ ነበረ እየሆነን ለመናገር እንትን ስትነፋ በጣም ነው ያሳዘንሽ። ምክንያቱም ላይሽ ላይ አስቢ ዳኒ እራሱን እየተከላከለ የነበረው እንጂ አንቺን ነ አይደለም ማንም ሰው ሊያተርፍሽ አይደለም እየመጣ ያለው ማለት ነው ገባሻ ምትጎጂ አንቺ ነሽ ገባሽ እዛ ድብድብ ላይ አንቺን ጫማ ስትወረውር ምን ስታረግ አንቺን ብትመታሽስ እ ስለዚህ አንቺ አለመገኘት ያለብሽ ቦታ ላይ አትገኝ መገኘት ያለብሽ ቦታ ላይ ተገኝ አንቺን ደግሞ እንደዚህ ሲያደርጉች እኛ ደስ አይለንም ነገር ግን ሲቀጥል እኔ እንጂ አላውቅም እና ሀይሚ አይደለችን ወይ? እኔ ታብሌን ላይ ስናየው ሌላ ኢንስታግራም ላይ ፎቶ የለቀቀው ዳኒ ስናየው እየሳቅሽ ምን እያልሽ እያየሽ ምናምን ቀለበቱን በጉጉት እንድንጠብቅ ነው እሱም አናውቃለን። ነገር ግን ቪዲዮ ሲለቀቅ ደግሞ የሌለ አሁን እዚህ ጋር ማለት ነው እኔ ሀይሚንም መሳደብ አልፈልግም፣ ክፉ አርጌ ማውራት አልፈልግም። ብሩኬንም እንደዛው ማለት ነው ምክንያቱም ይሄ ነገር ተስማምቶ ስለሆነ ማለት ነው ተስማምቶ ስለሚሰሩ ይገባችሁ አይደለም ግን በዛው ፓርት አንድ ቪዲዮ እንስራ ብሎ ይሰራሉ፣ እንጂ ይሄ ሁሉም ተስማምቶ ከካሜራ ጀርባ ሁሉን ተሰባስቦ ምናምን ነው የሚመስለኝ እንጂ ሀይሚ ብቻ እንደዛ ቦታ ተገኝታ አይደለም። ቤኪ ሚኖራል እርግጠኛ ነኝ፣ ብሩኬ ሚኖራል እርግጠኛ ነኝ። ሁሉም ይኖራሉ ብዬ ነው ማስበው እንጂ ሀይሚ ብቻዋን አትሄድም። ግን እኛ የመዳን ቀሞች ከካሜራ ጀርባ ምንም ነገር አያቁም ብላችሁ እኛ ለእንደዚህ መጫወት የኛን ጨጓራ እንደዚህ መብላት ጥሩ ነው ጥሩ ነው። ጨጓራችን ተበላሽ። አሁን ምን ልትበሉ ነው? ቆይ አሁን ነገ ቆይ ቤተሰብ ማለት ነው። አሁን ነገ ብሩኬ ሌላ ቆንጅዬ ሴት ይዞ ይመጣል፣ እኔ አዲስ ሲወ ጀመርኩ ዛሬ ጠብቁኝ ብሎ ማለት ነው። ጀርቧን እያሳየ ሊመጣ ይችላል እኮ ጸጉሯን ብቻ እያሳየ ወይም ደግሞ እጇን እያሳየ ይመጣል ፊቷን ሳያሳይ ማለት ነው። ማታ ጠብቁኝ አዲስ ሲወ ጀምር ያለው ብሎ ብሩኬም ይመጣላቸዋል። ጠብቁ ምናለች ትዝታ በሉኝ ማለት ነው። ሁሉም ለየ ብቻ ነው የሚመጡት ነገር ግን ይምጡ ይስሩ ግን የመዳን ቀሞችን ደግሞ አታባሉ። የእውነት የሚመስላቸው ሰዎች አሉ። ሰው ሀይሚን የሚሳደቡ ሰዎች አሉ። ሀይሚ እኮ እንደዚህ ያደረገች፣ ሀይሚ እኮ እንደዚህ የወረደች ናት፣ ሀይሚ እንደዚህ ያለች የሚሉት እውነት የሚመስላቸው ሰዎች አሉ። ብሩኬንም ደግሞ እንደዛው ደግሞ እውነት የሚመስሉ ሰዎች አሉ። ግን እውነት እንዳልመሰለ ደግሞ የሆነ ፈታ ያለ ነገር መስራት እየቻላቸው በዚህ ልክ ደግሞ መውረድ ጥሩ አደለም። ገባቸው አደለም። ግን ዳኒ ደግሞ ያኩርንጭት ማለት ነው እንኳን አንተ ለሶሲም አልሆንኩም፣ እንኳን ለሃይሚ ልትሆን ማለት ነው። ስለዚህ ከሃይሚና ከብሩከ ህይወት ውጣ። እንዴ ልጅቷን ደግሞ አታስደበድባት። የሆነ ለመናገር ሃይሚን አታስደበድባት። ደበደባት እየጠራሃት የሆነ ነገር እንትን ባልክ ቁጥር ደግሞ ልንገራችሁ፣ አራሙ የሆነ ለመናገር አራሙን እኔ አድንቀያለሁ። ምክንያቱም ማንም ሰው ከሶሲ ማለት እዚህ ጋር ሃይሚንም ቢጠራት ማለት ነው። ሶሲንም ጠርቶ ማክበር ይችሉ ነበረ። ሶ ስራው ላይ ስላሉበት ሁሉም ማለት ነው ሶሲንም ጠርቶ ግን ሶሲ መጨረሻ ላይ መጣ እንድትረብሽና ልክ እንደ ፊልም ላይ እንደምናየው የለም የሆነ ፍቅረኛ መጣ እንደምትረብሽ እንደምትማታ ምናምን እንደዛ ነው አክቱን የሰጠዋት ማለት ነው። ለዛ ነው ሶሲ መሀላቸው ላይ ገብታ መጨረሻ ላይ መጣ። እኔ እንዲያውም ኬኩን አለማበላሹ ኬኩን ለምን አላበላሻችሁም እናንተ? አዎ ኬኩን አለመወርወራቸው ራሱ ማለት ነው። እና ከዛ በኋላ መጣ መጨረሻ ላይ እንድትረብሽ ነው የእሷ አክት ማለት ነው። ራሙ ደግሞ በውሸት እንዳይመሰክርና ከሶሲ ጎን ሆኖ ከዛ ለሶሲ ደውሎ ጠርቶ ፕሮግራም ላይ እንድትገኝ እንዲያደርግ ነው የተሰጠው ዋክት ማለት ነው። እና አራሙ ለእውነት ለመናገር የእውነት ደግፍ ያለው ምክንያቱም ሶሲ መገኘት ነበረባት እዛ ቦታ ብዬ ስለማስብ ማለት ነው። ገባቸው አደለ? ያ ድምፅ ወፍራሙ ደግሞ ማለት ነው። አንተ እኮ ሰውዬ እኔ እኔ እንጃ እኔ እንዲሁም ከነማን መሰላችሁ፣ ማቆ ሲመጣ ማለት ነው የኔ ኤፍሬምን ህይወት ሊበጣብጥ ሞከረ። የብዙ ሰዎችን ዩቱበሮች ማለት ነው። ከሱ ህይወት ወጣ ከነ ኤፍሬም ኤፍሬም እና የኤፍሬምን ፍቅረኛ ሊያበጣብጥ ነበር። ከነሱ ህይወት ወጣና፣ ከዛ ከሜሪ ጋር ሆነ መሰለኝ። እሱ ነው ሌላ ነው አላውቅም። ከሜሪ ጋር ደግሞ እየሰራ ነበረ፣ ፍቅረኛ ሞቾ ሆነ ምናምን ማለት ነው። ከዛ ደግሞ ከሜሪ ህይወት ወጣ ማለት ነው። ገባቸው አይደለ? አሁን መጣ የወጣ ራሱ አይመስለኝ። አሁን መጣ ደግሞ የነ ዳኒ፣ ልክ ሀይሚና ዳኒ አንድ ለእንዲሆኑ ብሎ ምናምን ለራ ለዳኒ አግዞ ከራሙ ጋር ሊደባደብ ማለት ነው። አንተ ሰውዬ የምን የምትፈርድ ቦታ ላይ እወቀው፣ የምትገባ ቦታ ላይ እወቀው። የሁሉም ህይወት መበጥበጥ ብቻ አይደለም ገባ አይደለም። ስለዚህ እኔ ማለት መፈልጎ ምንድነው? ብሩኬም የሆነ ለመናገር ሊታረቁ ለነበረ ዛሬ እንዳወራችሁ ሰምታችኋል አይደለ? እኔ ሊታረቁ ለፈልገ ነበር። ነገር ግን ቲክቶክ ላይም ሲዟዟር እና ደግሞ ኮሚኒቲ ላይም የለጠፈውን አይተዋል ወይ ብሎ የሆነ ለመናገር፣ የንዴት ሳቅ ነው ይሳቀ ነበሩት ማለት ነው እና ሃይሚና ብሩኬ ሲገናኙ የሚንጨራጨሩት ሁለቱም ስለሚጓደዱ ነው። ሶ እኔም ከበፊቱም ብዬ የማወራው ግን ብሩኬ ሃይሚን የሚያፈቅራት ከሆነ አፈቅርሻለሁ ብሎ ፍቅሩን መግለጽ አለቀ። ሃይሚም ደግሞ ሲጀመር ያው ሴት ልጅ ትፈራለች፣ ምክንያቱም ሴት ልጅ አትገልጽም ብሎ ስለሚወራ ማለት ነው። ፍቅር ግን ብሩኬ ፍቅረኛ አይናት ብሎ አላወራ፣ ወዳታለሁ ብሎ አላወራ። ሶ ሃይሚ የፈለገችውን ማግባት መብቷ ነው፣ ብሩኬ የፈለገውን ማግባት መብቱ ነው። እኛን ገፋፋው ገባቹ አይደለ ሁሉም የወደደውን ማግባት መብቱ ነው። ግን ሲለያዩ ወይም ደግሞ የሆነ ነገር ለየብቻ ሲሰሩ በሰላምታ ይሁን ነው አይሰዳደቡ ነው። በሰላምታ መለየቱ እኮ ይቻላል። ግን ሁለቱም እንደዚህ መጣላት ጥሩ አይደለም። የሚለያዩ ከሆነ በስነ ስርዓት ይለያያሉ። በቃ ሁለቱም ለየብቻ መስራት ይችላሉ። ግን እንደዚህ አይጣሉ። ብሩኬም የሆነን ለመናገር ፍቅረኛም አደለችም አይደለችም ሶ ፍቅረኛ ናት ብለም አውርተም አታውቅም። እንጓደዳለን ሰው እንደ ጓደኛሞች ነው። እናንተን እኛ ምናያችሁ አብራችሁ እንደምትሰሩ ነው። ሶ ምክንያቱም ብዙ ጊዜ እንደ ፍቅረኛ ማለት ልትገልጹ ትሞክራላችሁ፣ ግን ግልጻ አጋችሁ ደግሞ አትናገሩ። እኛ ወዴስ ደግሞ እናንተን መገፋፈት ደግሞ አንፈልግም። እናንተ የወደዳችሁትን አድርጉ አማንም ሰው እኛ ስለ ገፋፋን ገብታችሁ በኋላ ህይወታችሁ መስቀቀል ነው የሚለው ማለት ነው። ግን አንድ ሰው በፍቅር ወዶ ፈቅሮ የገባበት ፍቅር ነው በቃ ዘላቅነት ራሱ የሚኖረው ማለት ነው። ሁሌ የሆነ መንጫጫት የለ፣ ማልቀስ የለ፣ ምን ማለት የለ እኔ እንጂ እና ብሩኬም ሀይሚን የምትወዳት ከሆነ አፈቅርሻለ፣ ወድሻለሁ ብልሃት ገለጽላት በቃ እስካሁን በቃ ይቅርታ እወድሻለሁ ፍቅርሻለሁ ብለሃት ወደ ራስህ ውሰዳት። ለሌላ ሰው አሳልፈህ አትስጣት ሀይሚን የመሰለች ማለት ነው። አንተም ደግሞ እንደዛው ገባችሁ አይደለ? በተረፈ ግን ቤተሰብ እኔ የሆነ ለመናገር እንግራ ገብቶኛል። አሁን ብሩኬን ጠብቁት፣ ጠብቁ ነው ጌም ሆነ ምንም ሌላ ቆንጆ የሴት ይዞ ይመጣል፣ አዲስ ህይወት ጀመርኩ ብሎ እንግዲህ ትዕግስቱን ይስጠን ለኛ ለመዳን ቀሞች ምንም አለልም